የሩታ እናት እንግዲህ ለሄርሜላ አንድ አዲስ መልእክት ልኳል። እጅግ በጣም ማስጠንቀቂያ የተሞላበት መልእክት ነው የተላከላት። እንግዲህ እጅግ በጣም በሚገርም ሁኔታ አንድ መልእክት እንደደረሳትም ሰምተናል ማለት ነው። በዚህ ጉዳይ ላይ አዲስ ነገር አለ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን ወደ ጉዳያችን እንግዲህ በዛሬ ዕለት የሰማነው ነው። አንድ መረጃ አለ። እጅግ በጣም በሚገርም ሁኔታ ያው ለሄርሜላ አንድ መልእክት ተልኳል ማለት ነው። ያ መልእክት እንግዲህ ማስጠንቀቂያም ጭምር ነው። በተለይ እንግዲህ የሩታ እናት በጣም ትልቅ ማስጠንቀቂያ የሚባል ነው እንግዲህ የላኩላት በተለይ ለሄርሜላ። ሄርሜላም እንግዲህ በጣም ተደናግጣለች። ምክንያቱም እንግዲህ ማስጠንቀቂያው እጅግ በጣም አሳሳቢ ነው። ማድረግ ትችላለች ወይስ አትችልም? እጅግ በጣም አጠያያቂ ነው። ምክንያቱም እንግዲህ ትልቅ ሰው በተለይ እንግዲህ አንድን ሰው ሲያስጠነቅቅ በጣም አስቦበት እጅግ በጣም እንግዲህ አውጥቶ አውርዶ አስቦበት ስለሆነ እጅግ በጣም ከባድ ነገር ነው እንግዲህ ያንን ነገር ማድረግና አለማድረግ። እንግዲህ ለሩታም እንግዲህ በጣም ብዙ ነገር ሲናገሩ ነበረ። በተለይ እንግዲህ ያው ትዳሯን ለመታደግ እጅግ በጣም ብዙ ሲለፉ ነበረ የሩታ እናት። እንግዲህ ለሄርሜላ የተላከው መልእክት ደግሞ እጅግ በጣም የሚያስፈራ ነው። ምክንያቱም ከአሁን በኋላ ተብሎን እንግዲህ የሚጀምረው መልእክቱ ምክንያቱም ከዚህ በፊት በጣም ብዙ ነገሮችን ስታደርግ ስለነበረ በጣም ብዙ ጊዜ እንግዲህ በትግስት እንዳለፉ ያንን የሚገልጽ ማስጠንቀቂያ ነው። እንግዲህ በተለይ ለሄርሜላ የተላከው ሄርሜላ እንግዲህ ከትዳር መሃል መውጣት እንዳለባት እና ከአንድ ባለ ትዳር መሃል መውጣት እንዳለባትም ጭምር ነው ያሳሰቡት። ምክንያቱም እንግዲህ የልጃቸው ህይወት እያበላሸች እንደሆነ ስለተሰማቸው ያንን የሚገልጽ ነገር እንግዲህ በደንብ አድርጎ ሀሳባቸው ማለታቸውን እንደገለጹላት ነው። እንግዲህ ያገኘነው መረጃ የሚያሳየው እንግዲህ እንዳሉት ከሆነ በተለይ ለሄርሜላ በደንብ አድርጎ አስረግጦ ነው የነገሯት። እንግዲህ ከአሁን በኋላ ከልጅ ህይወት ውጪ ብሎ ነው እንግዲህ በትክክል ሲናገሩ የነበረው። እጅግ በጣም ደስ የሚል መልእክት ነው። ምክንያቱም እንግዲህ ማድረግም ያለባት ነው። ሄርሜላ ከዚህ በፊት ስታደርግ የነበረው ነገር እጅግ በጣም ስህተት ነው። ከዚህ በኋላም እንግዲህ ይሄ ስህተት እንዳይደገም በጭራሽ እንግዲህ ይሄንን ድጋሚ እንዳሰራው በተለይ እንግዲህ ይቅርታ ጠይቃ ሁሉም ነገሮችን በሰላም ማስተካከል አሁንም እድል ስላላት እንግዲህ ያንን የሚገልጽ መልእክትም ጭምር ነው እንግዲህ የተላከላት ማለት ነው። እንግዲህ ሄርሜላ በዚህ ጉዳይ ላይ ትወስናለች ወይ ሳትወስንም አብረ የምናይ የምንመለከት ነገር ነው። እንግዲህ እኔ በራሴ በኩል ሄርሜላ በፍጹም ነገሮችን የምትተው ሴት አይደለችም። በጭራሽ እንግዲህ በማስጠንቀቂያ ወይም ደግሞ እንግዲህ በማሳ ሰቢያ የምትታለፍ አይነት ሴትም አይደለችም። በጭራሽ ለሱ የምትንበረከክ አይነት ሴት አይደለችም። እጅግ በጣም እንግዲህ ነውር ማታወቅ እጅግ በጣም ጋጥ ወጥ የሆነች ሴት ናት። አብርሃም ደግሞ እንግዲህ በጣም በሚገርም ሁኔታ ከሷ የባሰ ሆኖ አግኝተናል ማለት ነው። ከሄርሜላ የባሰ ጋጥ ወጥ ሆኖ ነው ያገኘ ነው። ምክንያቱም በተደጋጋሚ ማለት ይቻላል እንግዲህ ስንመክረው፣ ስንጠይቀው፣ ስንነግረው ነበረ እንግዲህ በተመሳሳይ ሁኔታ በራሴ በኩል ለማግኘት ሞክሬ ነበረ። በተለይ አብርሃምን በተለያየ ጊዜ ማለት ይቻላል በተለያየ ቦታ ላይ ስነግረው ነበረ። በቻልኩት መጠን አብርሃም እንግዲህ ወደ ራሱ ሕይወት እንዲመለስና ነገሮችን ረስቶ በተለይ እንግዲህ ያለፈውን ነገር ረስቶ ከአሁን በኋላ በተለይ ከሄርሜላ ጋር ያለውን ግንኙነት አቁሞ ከራሱ ጋር ሆኖ ትዳሩን እንዲያስተካክል በጣም ስንለፋ ነበረ። እንግዲህ በጣም ብዙ መልእክቶችም ሲደርሰው ነበረ በተለይ እንግዲህ አብርሃም ችላ ብሏል። በጣም በብዙ መንገድ ምክንያቱም እንግዲህ የእጅ ሰዓቱ ላይ በጣም ብዙ ነገሮች ተሰርቷል። ያንን ነገር አታድርግ አውልቀጥ አለው በጣም ብዙ ነገሮች ሲባል ነበረ። አብርሃም ያንን ነገር እንኳን ከቁም ነገር አልቆጠረም በጭራሽ። ያንን እንግዲህ ሰዓት መጣል አይፈልግም፣ ምክንያቱም እንግዲህ ብዙ ገንዘብ የወጣበት ነው። ከአምስት መቶ ሺ ብር በላይ የወጣበትም የወርቅ ሰዓት ስለሆነ ያንን መጣል ማለት ለራሱ እንግዲህ እጅግ በጣም ከባድ ሁኔታ ውስጥ እንደ መግባት ነው። ያንን ነገር በማሰቡ በጭራሽ እንግዲህ ሊተው አልቻለም። ሄርሜላም እንግዲህ ያንን ነገር እንደምትፈልገው ነገር አድርጋ አሰርታበት እንግዲህ እጁ ላይ እንዳደረገች ያው ስፋት ሲወራም ነበረ። አብዛኛው ሰው ማለት ይቻላል ያንን ነገር አምኗል። ምክንያቱም እንግዲህ ሄርሜላ ስትናገር የነበረው አንድ ነገር ነበረ። በፍጹም እኔ በህይወት እስካለው ድረስ ይሄንን ሰዓት ከእጅ ላይ እንዳታወልቅ ብላ ስታሳስበው ነበረ። እንግዲህ እንደዚህ ማለቷ ደግሞ እጅግ በጣም ጤነኛ ያልሆነ ንግግር ነው፣ ሁላችንም ሊያሳስብ የሚገባ ነገር ነው። ይሄ ልጅ ወዶ አይደለም፣ ይሄ ልጅ እንግዲህ የሆነ ነገር ውስጥ ገብቶ ነው እንጂ በጭራሽ በጭራሽ አብርሃም በዚህ ደረጃ በዚህ ስብና አናውቀውም። አንድም ቀን እንግዲህ አብርሃም በጥሩ መንገድ እንጂ እንደዚህ ችላ ብሎ በተለይ ትዳር ላይ ትዳር መመስረት ወይም ደግሞ እጅግ በጣም በሚያሳፍር ሁኔታ ሩታ ላይ እንደዚህ አይነት ነገሮችን ያደርጋል ብለን በፍጹም አናስብም ነበረ። ከዚህ በፊትም እንግዲህ እንደዚህ አይነት ነገሮችን ሲያደርግ አልነበረም። በተመሳሳይ ሁኔታ ከሄርሜላ ጋር ሲሆን ግን ነገሮችን ይረሳል፣ ሁሉም ነገሮችን እንደፈለገችው ያደርጋል። በተለይ ሄርሜላ የምትፈልገውን ነገር በሙሉ ስጠይቀው እያገኘች ትገኛለች ከአብርሃም። ያ ነገር ደግሞ ትክክለኛ አካሄድ አይደለም። የሆነ ቦታ ላይ ስተት እንዳለ ይሰማናል ማለት ነው። እንግዲህ የሩታ እናት መናገራቸው እጅግ በጣም ትክክል ነው ብዬ ነው የማስበው። የሩታ እናት በዚህ ሰዓት መናገራቸው ትክክል ነው። ግን ምንድን ነው መረዳት ያልቻለው ሁሉም ሰው ማለት ይቻላል አብርሃም የተያዘ ነገር አለው ወይም ደግሞ እንግዲህ በጭራሽ እኛን ሊነግረን የማይፈልግ እጅግ በጣም ከሁሉም ሰው የሚደበቀ ትልቅ ሚስጥር እንዳለ ይሰማናል ማለት ነው። አብርሃም በተለያየ ጊዜ ስናገኘው፣ ስንመክረውም፣ ስናወራውም እንግዲህ በጭራሽ ሁሉም ነገር እንደ ጤነኛ አድርጎ ነው የሚያወራ በስተመጨረሻ እንግዲህ በተለይ እንግዲህ ከሰው ሲለያይ እጅግ በጣም ነውር የሆነ ነገሮችን ከሄርሜላ ጋር እያደረገ ደግሞ ለቪዲዮ ያቀርባል ያ ነገር ደግሞ ሁላችንም እያሳዘነ እና እጅግ በጣም እያስከፋ ይገኛል ማለት ማለት ነው። በተለይ እንግዲህ በትላንትናው ዕለት ደግሞ የተለያዩ ፎቶዎችን እየተነሱ ቲክቶክ ላይም ዩቲዩብ ላይም ሲለቁ ነበረ። ያ ነገር እንግዲህ ሩታን እጅግ በጣም እየጎዳት ይገኛል። ሩታን በተደጋጋሚ ማለት ይቻላል በዚህ ጉዳይ ላይ በጣም ስትናደድና ስትናገር ነበረ። ምክንያቱም እንግዲህ ሆን ተብሎ ለሷ የተላከ መልእክት ነው የሚመስለው ሄርሜላ የምታረጋቸው ነገሮች እያንዳንዱ ሩታን ለመጉዳት ብቻ እንደሆነ በደንብ እንግዲህ በግልጽ ያሳየችበትም ወቅት ነበረ። በትናንትናው ዕለት በተለይ ፎቶዋቸው በተለይ ቪዲዮ ደግሞ የቀረጹት ቪዲዮ እጅግ በጣም የሚያሳፍር ነበረ። ያንን ነገር እንግዲህ ለሄርሜላ ሳይሆን ወይም ደግሞ ለሩታ ወይም ደግሞ እንግዲህ ለኦዲየንሱ ብቻ ሳይሆን ሆን ተብሎ እየተዘጋጁ ያንን ቪዲዮ እየቀረጹ ለሩታም እንግዲህ ሩታን በጣም እንድትጎዳበትና እንድታዝንበት ያንን ነገር በተደጋጋሚ እያደረገች ትገኛለች ማለት ነው ሄርሜላ። እንግዲህ የሩታ እናትም ያስተላለፉት መልእክት በተለይ ለሄርሜላ የሚገባ ነው። ከትዳራቸው መውጣት አለባት። መውጣት ብቻ ሳይሆን እንግዲህ ይዛ የመጣችው የወርቅ ሰዓትም ጭምር መቀበል ይኖርባታል ማለት ነው። ምክንያቱ ደግሞ ያ የወርቅ ሰዓት በፍጹም የአብርሃምን ሕይወት ሊያስተካከል የሚችል አይደለም። የአብርሃምን ሕይወት እያበላሸ ያለ ነገር ስለሆነ በጣም ብዙ ሰዎችም በዚህ ጉዳይ ላይ በጣም በተደጋጋ ተደጋጋሚ ሲያወሩ ስለነበረ ያንን የወርቅ ሰዓት የሚባለውን ነገር ወስዶ እንግዲህ አብርሃም ወይም መውሰድ አለባቸው፣ በተለይ የአብርሃም ጓደኞች ወይም ደግሞ እንግዲህ ሄርሜላ ራሷ ከአብርሃም መቀበል አለባት ብለን ነው የምናስበው እንግዲህ በተለይ የሩታ እናት ያወቁት ትልቅ ሚስጥር እንዳለ ያንን ሚስጥርም እንግዲህ በቀጣይ እንደሚናገሩ በተለይ ሄርሜላ ከዚህ ነገር ማትወጣ ከሆነ ያንን ምስጥር እንግዲህ እንደሚያፈነዱትም ጭምር ነው እንግዲህ ሲያሳስቧት የነበረው። ስለዚህ እንግዲህ ያገኘነው መረጃ በተለይ ሄርሜላ እንድትጠነቀቅና በሕይወቷ በጣም ከባድ የሆነ ነገር እየመጣ እንደሆነ ያንን ነገር እንግዲህ ከአሁኑኑ መሸሽ እንዳለባትና እና በፍጹም በፍጹም ከአሁን በኋላ በኋላ ትዳራቸው መሃል እንዳትገባ አስጠንቅቋል ማለት ነው። የሩታ እናት በዚህ ሁኔታ እንግዲህ ነገሮች ተባብሶ ቀጥሏል ማለት ነው። በዚህ ጉዳይ ላይ እንግዲህ ምንም ነገር መናገር አልፈለገም አብርሃም። ምንም ነገርም ሲናገርም አላየንም እስከ ዛሬ ድረስ። እንግዲህ የሚያረጋቸው ነገሮች እጅግ በጣም አሳፋሪ ሆኖ ያንን ነገር እየደጋገመ እየደጋገመ እያደረገ ይገኛል። ይሄ ልጅ በጤናው እንዳልሆነ እኔም እርግጠኛ ሁኜ ለመናገር እፈልጋለሁ። ምክንያቱም አብርሃም ማለት እንግዲህ ምን አይነት ልጅ እንደነበረ በደንብ በደንብ ስለምናውቅ ከስር ከመሠረተው እንግዲህ አብርሃምን ከልክ በላይ እናውቀዋለን ስለዚህ አብርሃም በፍጹም የእሱ ባህሪ አይደለም የሚያደረጋቸው ነገሮች እጅግ በጣም በሚያሳዝን ሁኔታ በሆነ ነገር ተይዞ ነው ብዬ ነው ለመናገር የምወደው እንግዲህ ያገኘሁት መረጃ ይህንን ይመስል ነበረ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ